ሰላም ጠና ይስጥልኝ። በመላለሙናቹ የድንቅ ፍጻሜ ዝግጅቶችን በጀም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ዩቲዩብ የምትከታተሉ ቤተሰቦች ጸጋና ሰላም ከሁላችሁ ጋር ይሁን፣ እንደምሰነበታችሁ። ይህ የምጽአቱ ድምፅ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። ዛሬ ትንሽ ድምጽ ያዘርጎኛል፣ ቢሆንም ግን ያው የእግዚአብሔር ስራ ይቀጥላልና የእግዚአብሔር ስራ በጎነቱ መልካምነቱን ማውራት ከሁሉ በላይ ደግሞ ሊመጣ እንደሆነ ዘመኑም እንደደረሰ ብዙ ምልክቶች በምድራችን ላይ የታዩ እንደሆነ ቀና ብለን ዓይናችንን ገልጠን ማየት እንድንችል መጽሐፉ የሚለውንም ማስተዋል እንድንችል መናገራችን እንቀጥላለን። በው ጠብቆ ያገናኘን ቅዱስና የተፈራ የዘላለም አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሁን። በዛሬው አገልግሎቴ ከቀረቡልኝ ጥያቄዎች አንድ ትንሽ ከዋናው ርዕሴ ከዳግም ምጽአት ትንሽ ወጣ እያለም ቢሆን ነገር ግን መመለስ ስላለብኝ እንግዲህ ይህን ጥያቄ መልሳለሁ። የዛሬው ጥያቄ ምንድን ነው የፕሮቴስታንት ልሳንን በጎግል ትራንስሌት እንዲተርጎ መተርጎም ይቻላል የሚል ጥያቄ ነው እያቀረበልኝ። እንግዲህ ይህን ጥያቄ በተቻለኝ መጠን ልመልስ ሞክራለሁ። እንግዲህ ወደ ትምህርት ከመግባቴ በፊት ባለፈው እንደነገርኳቸው ድንቅ ፍጻሜ መጽሐፍ በቀጥታ ገበያ ላይ ውሏል። በአሁኑ ሰዓት በጌቱ ኮሜርሻል ላይ በሚገኘው በኢማና መጽሐፍ መደብር ከሰኞ እስከውድ ድረስ ክፍት ነው ታገኙታላችሁ እንዲሁም በስቴዲየም ዙሪያ ባለው በመሰረተ ክርስቶስ ቤተክርስቲያን ታገኙታላችሁ በቅርብ ቀን ራእይ መጽሐፍ መደብር ላይ እና ሌሎች መጽሐፍ መደብሮች ላይ መጽፉ ይገኛል አማዞን ላይ መጽፉ እየጠበቃችሁ ያላችሁ ወገኖቼ በድጋሚ ቅርታ ጠይቃለሁኝ በአንዳንድ ቴክኒክ ጉዳይ ፕሮሰስ ላይ ነው ያለው እስካሁን አላለቀም እና በቅርብ ቀን እንደሚያቅ ተስፋ አደርጋለሁኝ ስለዚህ እሱን በትዕግስት እንጠብቁኝ ነው አደራ የምለው ከዚያ ውጭ እንግዲህ እሁድ እሁድ የተጀመረው የድምፅ ስልጠና ወይም ደግሞ ሳውንድ ፓወር ትሬኒንግ ቀጥሏል። ስለዚህ መገናኛ በሚገኘው የጸሎት ስፍራችን ላይ እዛ ብትመጡ እሁድ ከ8 ሰዓት ከ9 ሰዓት ያለውን የሳውንድ ትሬኒንግ ወይም ደግሞ የድምፅ ስልጠና ታገኛላችሁ ማለት ነው። ሌላው ያው ከኛ ጋር አብራችሁ የእግዚአብሔር መንግስት መስራት ማገልገል የምትፈልጉ ወገኖች እንደዚሁ በሩ ክፍት ነው። መታችሁ ለዘመን ፍጻሜ በሚያዘጋጅ የትምህርት አገልግሎት እራሳችሁ ማነጽና ለጌታ ቀን እንደሚመች እንደሚስማማ ሆናችሁ መሰራት የምትችሉበትን አገልግሎት አዘጋጅተን እየጠበቅናችሁ ነው ያለ ነው። ከየትኛውም ቦታ ብትመጡ በቤተክርስቲያን ተያዛችሁ፣ ወገኖች አብራችሁ የእግዚአብሔር መንግስትና መስራትና የጌታን ቀን ማስቸኮል ትችላላችሁ ብዬ በዚህ አጋጣሚ ደግሜ ላሳስባችሁ እወዳለሁ ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ወደ ዛሬው ትምህርት ስመጣ ስለ ልሳን ነው የማወራው። ከዋናው ርእሴ ትንሽ ወጣ ያለ ነው፣ ነገር ግን ጥያቄውን ማክበርና መመለስ ስላለብኝ ነው ይህን ጥያቄ የምመልሰው። እንግዲህ ወደ ጌታ ከመጣሁኝ በኋላ ልሳን ከገባሁባቸው ነገሮች አንዱ ልሳን ላይ ያለኝ አቋም ነው። ምክንያቱም ቀድሞ በነበርኩበት የእምነት አስተምህሮ ውስጥ ልሳን የሚባል ነገር ስለሌለ ልሳንም በመቃወም አንድ የቪዲዮ ካሴት ከአንድ ወንድም ጋር አዘጋጅቼ እንደነበር አስታውሳለሁ። ነገር ግን አጋጣሚ ሆኖ እግዚአብሔር እርቶን ያ ቪዲዮ ተቀርጾ ሳይወጣ ለገበያ ለሕዝብ ሳይውል ቀርቶ ነበር ማለት ነው። ኃጢአትን ያበዛው ነበር፣ ግን ሳይወጣ ሳይለቀ ቀርቷል። ዞሮ ዞሮ እንግዲህ በነበርኩበት የአመለካከት የእምነት መረዳት ውስጥ ልሳን እንደልዩ ጸጋና ተሰጦ ተቀባይነት ስለሌለው በዛ አመለካከትና እምነቱ ስላደኩኝ እኔም ነገሮች ተሳሳተ ነው ልክ አይደለም በሚል እግዚአብሔር ቃል ከሚለው ወጥቼ በራሴ መረዳት ግን እንደዛ አይነት ስህተቱስ ነበርኩና ንሳ እንግዲህ በዚህ ጉዳይ ገብቻለሁ ማለት ነው ነገር ግን ጥያቄ ለጠየቀኝ ጥያቄ ማለት የፕሮቴስታንት ልሳን ነው የሚለው ጥያቄውና ስለዚህ ይሄ ሰው እንግዲህ የፕሮቴስታንት ተከታይ እምነት ተከታይ አይደለም ብዬ ልወስድ ይችላለሁኝ ምክንያቱም አማኝ ቢሆን ይሄ ሰው ምናልባት ይሄን ነገር መተርጎም ይቻላል ብሎ ራሱ ዛ ፓርት አድርጎ ይጠራ ነበር ወይም ይናገር ነበር። ግን የፕሮቴስታንትን ልሳን በጎግል ትራንስሌት እንዴት ነው መተርጎም የሚቻለው ብሎ ነው ጥያቄ ያቀረበልኝ ማለት ነው። እንግዲህ ወንድም ይሁን ሴት ይህን ጥያቄ ያቀረበልኝ ሰው ዛሬ ያው ለአንድ ጥያቄ ምላሽ ይሰጣለሁ ማለት ነው። ልሳንን በተመለከተ ያለውን ነገር እንግዲህ በእርግጥ በጎግል ትራንስሌት ልሳንን መተርጎም ይቻላል ወይ የሚለውን ነገር አጠቃላይ ከሚኖረው ከትምህርቱ ይዘት እንረዳለን ብዬ አስባለሁኝ። መንፈስ ቅዱስ በመጣበት ቀን የፈጠረው የመጀመሪያው ልዩነት በሚያስደንቅና በሚያስገርም ሁኔታ በዓለም ሁሉ በአዛ በአዛብ ሁሉ ቋንቋ በአዛብ ሁሉ ቋንቋ የእግዚአብሔርን ታላቅ ስራ እንዲመሰክሩ ለመጀመሪያ ቤተክርስቲያን ወይም ደግሞ ለመተዋያው ቤተሰብ የሰጠው ስጦታ ነው። ሰው ልሳን ቋንቋ ነው። ነገር ግን ቋንቋ ሲባል የሰው ቋንቋ እንዳለ ሁሉ የመላእክት ቋንቋ ወይም ከዚህ ዓለም ደግሞ የተሰወረ ቋንቋ እንዳለ ግልጽ ነው። ይህን የአንደኛ ቆሮንቶስ ምዕራፍ 13 ቁጥር አንድ ላይ በሰዎችና በመላእክት ልሳን ብናገር በሚል ሐዋርያው ጳውሎስ በግልጽ በልሳን ስጦታ ውስጥ በሰው ቋንቋ መናገር አለ። የልሳን ስጦታ ማለት እንግዲህ አንደኛ በሰው ቋንቋ ማለት ባላደግንበት ባልተወለድንበት ባልተማርንበት ቋንቋ መናገር ማለት ነው። ይሄ ማለት እኔ ከኢትዮጵያ ጀርመን ሄጄ በጀርመን ቋንቋ ፈረንሳይ ሄጄ በፍሬንች መናገር ወይም ደግሞ ሌላ አገር ላይ ወጣ ያለ ቋንቋ ያላቸው ሀገሮች ላይ ምንም ምንም አንድም ቃል የማላውቅበት ሀገር ላይ ሄጄ በዛ ቋንቋ መናገር ወይም ማስተማር መቻል ይሄ አንዱ የልሳን ስጦታ ነው ማለት ነው። ስለዚህ እንግዲህ እንዲህ አይነቱ የልሳን አገልግሎት መልእክት ለማስተላለፍ የሚሆን ነው የሚሆነው። ይሄ በዛ አገር ቋንቋ የሚገለጥ ሊሆን ይችላል። ልካወር የስራ ምዕራፍ ሁለት ላይ እንደምንመለከተው በዛ ሀገር ቋንቋ ወይም በሚሰማ ቋንቋ መናገር ሊሆን ይችላል። ወይም ደግሞ የሚተረጎም ነገር ግን በሌላ ቋንቋ፣ ነገር ግን ትርጉም ያለው ወይም መልእክት ያለው ቀጥታ ለሰዎች የሚተላለፍ መልእክት ያለው ሆኖ ሊመጣ ይችላል። ሶ ልሳን እንግዲህ ባጭሩ የሚተረጎምና የማይተረጎም ብለን ልንከፍለው እንችላለን። ማለት የማይተረጎም ብለን የምንለው ቀጥሎ የምንመለከተው ሌላ ፓርት ነው። አሁን እያየን ያለነው የሚተረጎም ነው። ይሄ በቀጥታ ሰዎች በሚናገሩት ቋንቋ፣ ነገር ግን እኔ ባልተማርኩበት ባላደግኩበት ባልተወለድኩበት ቋንቋ በመንፈስ ቅዱስ ገላጭነት በመሃላቸው ተገኝቼ ስናገር ማለት ነው። ለምሳሌ ሐዋርያው ጳውሎስ በጣም በብዙ ሀገሮች ይዞሯል። በብዙ ሀገር ቋንቋ ይናገር ነበርና የሰው የልሳን ጸጋ እንዳለው እንረዳለን። ልክ የሐዋርያት ሥራ ምዕራፍ ሁለት ላይ ጌታ ለመቶ ሀያዎቹ ቤተሰቦች ያንን ጸጋ በመንፈስ ቅዱስ መውረድ የመጀመሪያ ቀን ይህን ጸጋ ሲሰጣቸው አንደበታቸውን ፈቶታል። ይሄ ማለት በመላእክት ብቻ ሳይሆን በሰዎች ሁሉ ቋንቋ የመናገር ጥበብ ለምን ወደ ዓለም ሁሉንም የሄዱት ስለዚህ ቋንቋ መግባቢ መሳሪያ ነው ስለዚህ ይሄ ይሄን ትልቅ መሳሪያ አስቀድሞ አስታጠቃቸው ሰጣቸው ማለት ነው በተቃራኒው ዘፍጥረት 11 ላይ ብንመለከት ሰዎች ለስማቸው መጠሪያ ጫፉ ሰማይ የሚነካ ግንብ ለመስራት ሰብስቦ ነበረ ነገር ግን እግዚአብሔር ቋንቋቸው የምናደርገው ደባለቀው ነው የሚለው ስለዚህ እዛ ጋር አንድ ቋንቋ የሚናገሩ የነበሩ ሰዎች ምድሩን በአንድ ቋንቋ ነበረች ነው የሚለው። አንድ ቋንቋ የነበራቸውን ሰዎች በብዙ ቋንቋ እንዲናገሩ እንዳረጋቸው ሁሉ የሐዋርያት ስራ ላይ ስመጣ ደግሞ በዛ በተቃራኒ ለእግዚአብሔር መንግስት የተሰበሰቡ ሰዎች የእግዚአብሔርን ክብር ለመግለጥና አብ በክርስቶስ ኢየሱስ የስራውን ስራ ወደ ሰው ልጆች ለማድረስ ለተሰበሰቡት ለአንድ መቶ ሀያዎቹ ቤተሰቦች ለሐዋርያትና ለተቀሩት ማለት ነው የዓለም ቋንቋ በሙሉ ሰብስቦ ሰጣቸው ማለት ነው። ሰው ዘፍጥረት ሁለት የማን ነው? የሐዋርያት ሥራ ምዕራፍ ሁለት የዘፍጥረት 11 ተቃራኒ ነው። እዛ ጋር የበተነውን ቋንቋ እግዚአብሔር እዚጋ ሰብስቦታል። እዛ ጋር የበታተነውን ህዝብ እዚጋ አንዳርጎታል አንዳርጉታል። እዛ ጋር ባቢሎን ስትመሰረት ነው፣ እዚህ ጋር ደግሞ የእግዚአብሔር መንግስት በክርስቶስ ደም ላይ በመንፈስ ቅዱሳን ሲገለጥ የሆነ ነገር ነው ማለት ነው። ሶ የኃይል መገለጥ ነው። የልሳን ልሳን ከጸጋዎች አንዱ ከስጦታዎች አንዱ ሆኖ የኃይል መገለጥ የኃይል አሰራር ነው ማለት ነው ስለዚህ የአውረስን ስራ ምዕራፍ ሁለት ላይ እንደምናየው በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማያዊ ድምፅ መጣ ነው የሚሉት የአውረስን ስራ ምዕራፍ አንድ ቁጥር ስምንት ላይ እናንተ ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም በይሁዳና በሰማርያ እስከ ምድር ዳር ምስክሮቼ ትሆናላችሁ ብሏቸው ነበረ ስለዚህ በኢየሩሳሌም በይሁዳ እስከ ምድር ዳር ምስክር ለመሆን አንዱና ኢምፖርታንቱ ነገር መንፈስ ቅዱስን ኃይል የመንፈስ ቅዱስን ኃይል መለበስ ነበረባቸው። የመንፈስ ቅዱስ ኃይል ስንል ደግሞ የጸጋ መገለጥ ነው። የልዩ ልዩ ጸጋ መገለጥ ነው። መንፈስ ቅዱስ ስለ ክርስቶስ ኢየሱስ የምንመሰክረውን ምስክርነት በኃይል ሲያረጋግጠው ማለት ነው። በታምራቶች ሲያረጋግጠው ማለት ነው። በመገለጥ ሲያረጋግጠው ማለት ነው። በልሳን ሲያረጋግጠው ማለት ነው። በድንቆችና በታምራቶች በምልክቶች ሲያረጋግጠው ማለት ነው። ሰው እኛ የቃል ምስክርነት አለን፣ መንፈስ ቅዱስ ደግሞ የኃይል ምስክርነት አለው። የኃይል ምስክርነት ማለት መንፈስ ቅዱስ ሙላት በመንፈስ ቅዱስ ሙላት ወይም መጠመቅ የሚሰጥ ሁለተኛው ከዳግም ልደት ቀጥሎ ያለ ሌላ ሁለተኛ ኤክስፒሪየንስ ነው ማለት ነው። በመጀመሪያ ዳግም ያልተወለደ ሰው በፍጹም በፍጹም የመንፈስ ቅዱስ ኤክስፒሪየንስ ሊኖረው አይችልም። እስፔሻሊ በአዲስ ኪዳን ሊኖረው አይችልም። ዳግም ያልተወለደ ሰው የመንፈስ ቅዱስን ጸጋ ሊካፈል አይችልም። ዳግም ያልተወለደ ሰው የመንፈስ ቅዱስ ኃይል ሊገለጥበት አይችልም። ነገር ግን ዳግም የተወለደ ሰው ግን ይሄ እድል አለው። መንፈስ ቅዱስን እንደ ኃይል መሞላት መቀበልና ያ ወደ ኃይል አሰራር ወይንም ወደ ኃይል ምስክርነት መግባት ይችላል። ተቀምጠው የነበሩበትን ቤት ሁሉ ሞላ፣ እንደ እሳትም የተከፋፈሉ ልሳኖች ታዩዋቸው። ስለዚህ እንደ እሳት ነው እላቸው ላይ ተቀመጠባቸው፣ እያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። የመንፈስ ቅዱስ ሙላት ምንለው ይህን ነው። በመንፈስ ቅዱስ መሞላት ወይም በመንፈስ ቅዱስ መጠመቅ ምናልባት በመንፈስ ቅዱስ ሙላትና ጥምቀት መሃል ስላይት በጣም ስስ ዲፍረንስ አለ ያ ምንድን ነው? በመንፈስ ቅዱስ መጠመቅ አንድ ጊዜ ብቻ የሚፈጸም ሲሆን የመንፈስ ቅዱስ ሙላት ግን የማይቋረጥ ክሰት ነው። ሁልጊዜ አንዴ በመንፈስ ቅዱስ የተጠመቀ ሰው በየጊዜው በመንፈስ ቅዱስ ሊሞላ ይችላል። ይሄ ማለት መንፈስ ቅዱስ በተለያየ መንገድ ራሱን በሰውየው ላይ ማኒፌስት ያደርጋል፣ ኮንትሮል ያደርገዋል ማለት ነው። ይህን የመንፈስ ቅዱስን ልምምድ ማጣት በክርስትና ውስጥ በእውነት በጣም ጉድለት ነው። ቅድም እንዳልኩት ልሳንን ብቻ ሳይሆን አጠቃላይ ይህን የመንፈስ ቅዱስን ሙቭመንት፣ ይህን የመንፈስ ቅዱስን የኃይል እንቅስቃሴ፣ ይህን የመንፈስ ቅዱስን የኃይል አሰራር ለእኔ አዲሱ ውብ የአብ ስጦታ በክርስቶስ ኢየሱስ የሆነልኝ ትልቁ ሽልማቴና ጌጤ ነው። ያለሱ መኖር እንደማልችል ገብቶኛል። ያለ መንፈስ ቅዱስ እሳት ሙቀት ያለሱ ኃይል መቆም እንደማልችል አውቃለሁ። መከራን ለማለፍ ችግርና ዘን ለማለፍ ከሁሉ በላይ ግን በእግዚአብሔር አሰራር ውስጥ ለመገኘት በእውነት ያለ መንፈስ ቅዱስ አንድ ስንዝር መሄድ አይቻልም። መንፈስ ቅዱስ ብለን የምንጠራው ስም ሳይሆን እንደምንተነፍሰው አየር በእኛ ውስጥ ሆኖ ከእኛ ጋር የሚሰራ አስደናቂ የእግዚአብሔር ስጦታ ነው። አብ ልጁን በሰጠበት መጠን ነው መንፈሱንም የሰጠን ልጁን በተቀበልንበት እምነት ነው መንፈስ ቅዱስንም የምንቀበለው እውቅና የምንሰጠው ማለት ነው ነገሩ ሲሬስ ነው ክርስትናን ልዩ የሚያደርገው ይሄ ነው ክርስትናን ጣፋጭ የሚያደርገው ደማቅ የሚያደርገው ህያው የሚያደርገው በብርሃን እንዲሞላ የሚያደርገው ይሄ ነው ወገኖች እና ስለዚህ መንፈስ ቅዱስም በሁሉም ላይ መንፈስ ቅዱስ ምን አለባቸው ሞላባቸው ይላል መንፈስ የሚናገሩ ዘንድ ሰጣቸው ከዚህ በኋላ እነሱ ዝም አሉ ማለት ነው አሁን ከዚህ በኋላ የሚናገሩትን ማን የሚሰጣቸው መንፈስ ቅዱስ? ወይም በእነሱ የሚናገሩ ማነው መንፈስ ቅዱስ? ለዘመናት የተሰወረው ሚስጥር የዘላለሙን ክብር እግዚአብሔር ለሰው ልጆች ያደረገውን ምሕረትና ርኅራኄ ደግነትና በጎነት የማዳን ኃይል የሰማይን ክብር መግለጦ ነው ስራቸው ማለት ነው። እንግዲህ ጴጥሮስ ማለት ጌታ በተያዘበት ሌሊት ዶሮን ቀድሞ አላውቅም ብለው ሶስት ጊዜ ካድሰው ነው ዛሬ ግን በአደባባይ ቆሙ ለመመስከር ብቃቱን ኬት አመጣው? ድፍረቱን ኬት ገዛው? ያን ኃይል ያን መገለጥና እውቀት ኬት አመጣው? በሱስ ቃልስ ደግሞ ያመኑት ሶስት ሺህ ሰዎች ምን አይተው ነው ያመኑት? ጴጥሮስ ምን ተናገረ? መንፈስ ቅዱስ ግን የጴጥሮስን ቃል በልባቸው ያትም ነበረ፣ በልባቸው ያረጋግጥላቸው ይመሰክርላቸው ነበረ። ዳስዋይ ያሁሉ ህዝብ አንድ ድምፅ ሆኖ ወደ ጌታ ተጠቅልው የገባው ማለት ነው። እዚህ ያለ መንፈስ ቅዱስ ክርስትና የለም። ያለ መንፈስ ቅዱስ መንፈሳዊነት የለም። ያለመንፈስ ቅዱስ አገልግሎት የለም፣ የለም። ክርስቶስ ኢየሱስን ለማክበር ተወራርዶ የመጣ በደሙ ምክንያት የመጣ ማገሪያው ሊያደርገን የመጣ መቅደሱ ሊያደርገን የመጣ እርሱ እንደ ሰጠ እንድናገር እንደ መራ እንድናደርግ የመጣ እውነተኛ መምህር፣ እውነተኛ መሪ፣ እውነተኛ አስተማሪ፣ እውነተኛ ወዳጅ፣ አዛኝና ሩሩ የሆነ መንፈስ ከኛ ጋር አለ። መንፈስ ቅዱስ እንግዲህ ከአብና ከወልድ ጋር ቅዱስ ተብሎ የሚመሰገን አለማትን ካለመኖር ወደ መኖር ያመጣ ለፍጥረት ሁሉ የህይወት እስትንፋስን የህይወት ኃይልን የሰጠ የህይወት ምንጭ ነው። አምላክነቱን ጌትነቱን እየረሳን አይደለም። በክርስቶስ ኢየሱስ ደም ምክንያት በቤዛነቱ ምክንያት ወደ እኛ የመጣው መንፈስ ግን የልጅነት መንፈስ ይባላል። ስለዚህ ከእኛ ጋር አብሮ አባ አባት እያለ ይጣራል፣ ይጮሃል፣ ይቃትታል ወገኖች። በፍጹም ክርስትና ያለ መንፈስ ቅዱስ ለማሰብ በጣም ከባድ ነው። እጅግ በጣም ከባድ ነው። አድካሚ ነው። አታጋይ ነው። ልፋት ነው። ከንቱ ልፋት ጉልበት እስኪላጥ ቢሰገድ አንጀ እስኪጣበቅ ቢጾም ያለ ሁሉ ያውጣ ብዘጥ በክርስቶስ ኢየሱስ የሆነው ነገር ልንተካው አንችልም። የተደረገልን ነገር በመንፈስ ቅዱስ ውስጣችን እስካልገባ፣ ህይወት ውስጣችን እስካልገባ ዳግመኛ እስካልተወለደ ድረስ ዋጋ ያለው አይደለም፣ የትም አይደርስም። ስለዚህ ሞላባቸው መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመሩ። ማለት በሌሎች ቋንቋዎች ማለት ነው፣ ሰዎች ይሰሟቸው በነበሩ ቋንቋዎች። ምክንያቱም ከዚህ በኋላ ከየት ኬት ሀገር የመጡ ሰዎች እንደነበሩ ተጽፏል። ከተለይ ከአፍሪካ ሀገር ጭምር ሳይቀር የመጡ የሄዱ ሰዎች ነበሩ ለባለ አምሳ በዓል ማለት ነው ወደ ይሁዲነት እምነት የገቡ የብዙ ሀገር ዜጎች እዛ ቦታ ነበሩ የብዙ ቋንቋ ተናጋሪዎች እዛ ቦታ ነበሩና ሐዋርያትና ከእነሱ ጋር ያሉት ሌሎቹ ቤተሰቦች በሁሉም ሀገር በሁሉም ህዝብ ቋንቋ የእግዚአብሔርን ታላቅ ስራ ይናገሩ ነበር አሁን እንግዲህ ይሄ ምንድ ነው መናገር ነው መመስከር ነው በምን በቋንቋቸው ለምን ማመን አለባቸዋ ባይሰሙ ነው እንዴት ያምናለሁ መጽሐፍ ቅዱስ እንደሚለው ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? የሚለው ሮሜ 10:14 ላይ። ስለዚህ መስማት ነበረባቸው በቋንቋቸው ካልተነገራቸው መስማት ስለማይችሉ እግዚአብሔር ዘፍጥረት 11 ላይ የደበላለቀውን የበተነውን ቋንቋ እዚህ ደግሞ ሰብስቦ ለሐዋርያት ሲሰጣቸው እንመለከታለን። የመጀመሪያው የልሳን ስጦታና ጸጋ የሚታየው ዚጋ ነው። ዚጋ እንግዲህ ሐዋርያት ባልተማሩበት፣ ባልተወለዱት፣ በአውሮፓ፣ በአፍሪካ፣ በእስያ በብዙ አገር ቋንቋ ሲናገሩ እንሰማቸዋለን። አንዱ የልሳን ስጦታ ይሄ ነው። ባልተወለድክበት፣ ባልተማርክበት ቋንቋ መናገር ማለት ነው አሳምረ እንደ ተወላጆቹ ማውራት ማለት ነው። ይሄ የእግዚአብሔርን ክብር ለመመስከር ወንጌልን ለመመስከር እንደ ዋና ቁልፍ መሳሪያ ለሐዋርያት አገልግሏቸዋል። ለምን በሄዱበት ቦታ ላይ ምንም አይነት ችግር ሲያገጥማቸው ወንጌል ሰብከው ይመጣሉ። በአስተርጓሚ አይደለም የሚሰብኩት፣ ቀጥታ በቋንቋቸው ሄደው የሚያወሩት። ለምን የልሳን ጸጋ ስለነበራቸውና እንግዲህ መንፈስ ቅዱስ እዚህ ጋር የጀመረው ይሄ ቋንቋን የመግለጥ ነገር ቀጠልና ቤተ ክርስቲያን ግን ራሷ ራሷ ቤተ ክርስቲያን መታነፅና ከሰማይ ጋር ከካህኗ ከሊቀ ካህኗ ከክርስቶስ ጋር ባላት ሪሌሽንሽፕ ሰማያዊውን ዓለም አክሰስ ለማድረግና መንፈሳዊ ዓለም ላይ ለመግዛት ለመግነን መንፈሳዊ ኃይል ለመሙላትና ለመቀበል በዚህ ዓለም ያለውን ጨለማ ስልጣንና ኃይል ድል ለማድረግ በየጊዜው አዳዲስ ኃይል ለመሞላት ምን ያስፈልጋቸዋል? ሌላ የልሳን ጸጋ የልሳን ተሰጥኦ ያስፈልጋቸው ነበረ። ይህን ጭምር ነው መንፈስ ቅዱስ የሰጣቸው። እንግዲህ በተለያዩ ምዕራፎች ላይ ይህንን ለማሳየት እሞክራለሁ። ለምሳሌ አሁን ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ምዕራፍ 13 እና ምዕራፍ 14 ላይ ስለ ልሳን ይናገራል። ምዕራፍ 12 ላይ የሚናገረውን ብንመለከት እንደሚል ቃል እናገኛለን። ምዕራፍ 12 ላይ ምን ይላል? የመንፈስ ቅዱስን የጸጋ ስጦታው ሲናገር ሲዘረዝር ምንድን ሚለው? ጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጽ እያንዳንዱ ለጥቅም ይሰጠዋል ለአንዱ ጥበብ መናገር በመንፈስ ይሰጠዋልና፣ ለአንዱ በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት፣ ለአንዱ በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት። እነዚህ ሁሉ ጸጋዎች ናቸው፣ የአንዱ መንፈስ ልዩ ልዩ ስጦታዎች ናቸው። መናፍስትን መለየት። ከዛስ በኋላ ቀጥሎ ከመናፍስት መለየት ቀጥሎ ለአንዱም በልዩ አይነት ልሳን መናገር። ምንድ ልዩ አይነት ልሳን ማለት ምንድን ነው? እንዴ፣ ልዩ አይነት ልሳን ማለት በአለም ላይ ያለ ቋንቋ ከሆነ የሚታወቅ ቋንቋ ነው። ለምሳሌ ሐዋርያት ስራ ምዕራፍ ሁለት ላይ እንዳየነው አይነት ቋንቋ ከሆነ ይሄ የሚታወቅ ቋንቋ ልዩ አይነት ልሳን አይደለም። ይሄ ይሄ የመንፈስ ቅዱስ የልሳን ስጦታ ወይም በልሳን ይሄ እዚህ ጋር የተጠቀሰው የልሳን ስጦታ ማለት ልዩ አይነት ልሳን ካለ ሰዎች አንደርስታንድ የማያረጉት ወይም የማያውቁት ማለት ነው። ከሰዎች እውቀና ውጭ ማለት ነው። ወይም በዚህ ዓለም ተናጋሪ የሌለው ማለት ነው። ወገኖች ልዩ አይነት ልሳን ነው የሚለው ልዩ አይነ ልሳን ለአንዱ በልሳኖች የተነገረውን ምን መተርጎም። ይሄ ደግሞ ትርጉም ያስፈልገዋል። ለምሳሌ ቅድም የሐዋርያት ሥራ ምዕራፍ ሁለት ላይ ያለ ትርጉም ነበር፣ ያለ አስተርጓሚ ነበር ሚና፣ እንዲህ ያለ ጴጥሮስ፣ ዮሐንስ እንዲህ ያለነው ነው የሚል ተርጓሚ አልነበረም። እዚህ ጋር ግን ስናይ በልሳን የተነገረውን መተርጎም፣ ይሄ ማለት የሚተረጎም ልሳን ነው ማለት ነው። ነገር ግን ምን ይፈልጋል ራሱ የሚተረጉመው ሰውዬ የሆነ አገር ቋንቋ ተናገር አይደለም፣ የመተርጎም ጸጋ የተሰጠው ሰው ነው። ያ ሰው በልሳን የተናገረው ነገር መልእክት ነው፣ መገለጥ ነው፣ ምሪት ነው የመጣው። ስለዚህ ይህንን ነገር ሌላ ጸጋ የተሰጠው የሚተርጉም ተርጓሚ ያስፈልገዋል። ተርጓሚ ከሌለ ግን በቤተ ክርስቲያን መካከል እንደዚህ አይነት ጸጋ የተሰጣቸው ሰዎች ተናግረው መቀመጥ የለባቸውም። የሚተረጎም ልሳን ነው ይሄ እናንዴ አማኙ መሃልም ራሱ የሚፈጠረው አለመግባባት ይሄ ነው። ምክንያቱም ሁሉም ልሳን የሚተረጉም አይደለም፣ ሁሉም ልሳን መተረጎም አያስፈልገውም። ግን የሚተረጉም ልሳን ማለት መገለጥ የሚመጣበት፣ መልእክት የሚመጣበት፣ ራይ የሚገለጥበት፣ ለሀገር ለሕዝብ፣ ለቤተ ክርስቲያን አቅጣጫ የሚሰጥበት እግዚአብሔር እንዲህ እንዲህ ይላችኋል የሚል በልሳን ይመጣል። ይሄ መልእክት፣ ይሄ እንደዚህ ያለ ጸጋ ያለው ሰውዬ ይሄንን መልእክት በልሳን መናገር ካለበት የሚተረጉም ሰው ባለበት መናገር የለበት የሚተርጉም ሰው ከሌለ ግን ሰውየው ራሱ እንዲተርጉም መጸለይ ያለበት። መተርጎም ካልቸርና የሚተርጉም ከሌለ ግን አይናገር፣ ዝም ብሎ ይቀመጥ ነው የሚለው ሐዋርያ ጳውሎስ ለቆሮንቶስ ቤተክርስቲያ። ለምን በዚህ ጸጋ ጉዳይ ያው ልዩነቶች ስለተፈጠሩ ነው፣ ግጭቶችና አለመግባባቶች ስለተፈጠሩ ነው። ስለዚህ ራሱ ይተርጉም አላ የሚተርጉም ሰው ይኑር። ከሌለ ግን ለማን ያወራል? ለማን ያወራል? ዝም ብሎ አይበለም። ይሄ እንግዲህ ሌላው ተርጓሚ የሚያስፈልገው ሊተርጎም የሚችል ግን በልዩ አይነት የሰው ያልሆነ ከሰው የተለየ ልዩ ቋንቋ ግን መልእክት የመጣበት ነው። ወይንም ምናልባት ጳውሎስ እንዳለው 13 አንድ ላይ በመላእክት ልሳን ብናገር ያለው የመላእክት ቋንቋ ሊሆን ይችላል ማለት ነው ይችላል ማለት ነው። ስለዚህ መተርጎም ያስፈልገዋል፣ ተርጓሚ ያስፈልገዋል። ተርጓሚው ራሱ የተቀባ ነው፣ ጸጋ የተሰጠው ነው። ምን የመተርጎም ስጦታ እገሌ አሁን ያለው እንደዚህ እንደዚህ እንደዚህ ብሏል፣ የሰራዊት ጌታ እግዚአብሔር እንዲህ ይላቸዋል የሚል መልእክት የተናገረው የሚል ተርጓሚ የመተርጎም ስጦታ ያለው ሰው መኖር አለበት ማለት ነው። እዚህ ልሳን ብቻ ሳይሆን በልዩ አይነት ልሳን መናገር ብቻ ሳይሆን እዚ ጋ የተነገረውን ደግሞ መተርጎም ይሄ ልዩ አይነት ስጦታ ነው። በነገራችን እያንዳንዱ አማኝ ያለው አይደለም። ይሄ ይሄ መልእክት ይመጣበት ራይና መገለጥ ይመጣበት ልሳን መተርጎም ያለበት በቤተ ክርስቲያን መልእክት የሚመጣበት ልሳን ነው ይሄ፣ እንጂ የሚጸለይበት አይደለም። እያንዳንዱ አማኝ በመንፈስ ቅዱስ የተሞላ አማኝ በልሳን ሲጸልይ እሱ ማለት አይደለም። ይሄ ማለት ይሄ መልእክት የሚመጥበት የተለየ የልሳን ስጦታ ነው። ለሁሉም አማኝ የተሰጥ አይደለም። ተርጓሚ የሚያስፈልገው ራሱን ችሎ የተሰጠ እንደ ለምሳሌ ከላይ ጠበብ መናገር፣ እውቀት መናገር፣ እምነት እንዳለ ሁሉ ልሳንም ስጦታ ሲሆን ነው። እዚህ ጋ የተለየ ልሳን እዚህ ጋ እንጂ ሁሉም አማኝ የሚጸልይ በልሳን ማለት አይደለም አይደለም። ይህ ግልጽ መደረግ አለበት። ይሄ ሲምታታ ስለሚታይ ማለት ነው እና በልሳኖች ተርጎም መተርጎም ይሰጠዋልና ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻ እያካፈለ ያደርጋል በማለት ይናገራል። ከዛ በኋላ ግን በጣም በሰፊው ልሳን በተመለከተ ጳውሎስ የሚናገረው እዚህ አስራ አራት ላይ ነው። ፍቅርን ተከታተሉ መንፈሳዊ ስጦታ ይልቁንም ትንቢት መናገር በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር ይናገራል እንጂ ለሰው አይናገርም የሚያስተውለው የለምና፣ ከዛ በመንፈስ ግን ምስጢር ይናገራል። ስለዚህ እዚ ጋ በልሳን የሚናገር የሚለው ለእግዚአብሔር ነው ለሰው አይደለም፣ ለእግዚአብሔር በሌላ ቋንቋ እየጸለይ ነው። የሰውዬ የሚጸልይ ሰው ነው በልሳን ከእግዚአብሔር ጋር የሚያወራ ሰው ነው። ለእግዚአብሔር ነው የሚናገረው ሚስጥር ነው የሚናገረው የሚያስተውለው ግን ማንም ሰው የለም። ትንቢት የሚናገር ግን ለማንጽና ለመምከር ለማጽናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች ለተናገሩ ወድ ነበር፣ ትንቢት ለተናገሩ ግን ከዚህ ልቅ ወዳለው ማህበሩ ይታነዘን ንግሩን ባይተረጉም ልሳኑን ባይተረጉም በልሳኖች ከሚናገር ትንቢት የሚናገር ምን ያደርጋል? ለማህበሩ ይበልጣል ወይም ይጠቅማል፣ ለማህበሩ ቀጥታ ስለሚመጣ ማለት ነው ከዚህ አንጻር እንግዲህ ከዛ ጳውሎስ ይሄ ነገር በጣም በሰፊው ነው። ሙሉ እንደውም ስለ ልሳን ነው በዚህ እዚህ ጋር የሚናገረው ማለት ነው። አሁን ግን ወንድሞቹ፣ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካለገርኳቸው ምን እጠቅማቸዋለሁ? በማለት ዝም ብሎ ጉባኤ ላይ በልሳን ለጉባኤው ለጉባኤው ነው ከእግዚአብሔር ጋር አለም ለጉባኤው በልሳን የሚናገር ሰው ካልተጎንጉት የሚጠቅማቸዋል በማለት ይናገራል ማለት ነው እና እዚህ ጋር የልሳን ዋነኛ ጥቅም ለእግዚአብሔር መናገር ሚስጥር መናገር በሌላ ቋንቋ ራስን ማነጽ የሚሉ በጣም ቁልፍና አስፈላጊ የሆኑ የልሳን ስጦታዎች ወይም ደግሞ ጥቅሞች ተዘርዝረዋል። ለእግዚአብሔር መናገር ለሰው አይደለም፣ በሌላ ቋንቋ ለእግዚአብሔር ሰውየው ሚስጥር በሚናገርበት ጊዜ መንፈስ ቅዱስ በዚህ ሰው በሚቃትትበት በሚጸልይበት ጊዜ ይሄ ሰው ራሱ አይምሮ ራሱ ያለ ፍሬ ነው ስለሚል እዚሁ ምዕራፍ ላይ አይረዳውም፣ አያውቀውም። ነገር ግን ሚስጥር እያወራን ያለው በዚህ ውስጥ ምን እያደረገ ነው ያለው? ራሱን እያነፀን ያለው እያነፃን ያለው እየቀደሰን ያለው ይሄ ብቻ አይደለም። በጣም ብዙ መንፈሳዊ ዓለም ላይ የሚሰሩ ስራዎችን እየሰራ ነው ያለው ማለት ነው ወገኖች። እነዚህ ልሳን ጥቅም እንደዚህ ባላ ጨርሳ ዘርዝር የምንጨርሰው አይደለም። ምናልባት ሌላ ጊዜ በጣም ሰፊ ሰዓት ወስዶ በሰፊው በዚህ ጉዳይ ላይ መናገር የሚያስፈልግ ይመስለኛል። ለምን በጣም ጥልቅ ስለሆነ፣ ስለዚህ ወዳጄ ምናልባት ምናልባት በጎግል ትራንስሌት ለተርጉም ወይ እንዴት አድርጎ በተርጉም ብቻ ብለጠየቀኝ ጥያቄ፣ አንዳንድ ቃላት ተወስደው ቢታዩ አንዳንድ ቃላት ትርጉም ሊኖራቸው ይችላል። ለምን ቋንቋ ስለሆነ በሆነ በሆነ ሀገር በሆነ በሆነ ሀገር ቋንቋ የሆነ የሆነ ትርጉም ሊሰጡ ይችላሉ። እዛት ሪሊግን ግን ሰማይ የሚሰማው እሱ ነው እ ከንቱ ድካም ነው ብዬ ነው የማስበው። እንደዚህ ያሉ ምርምሮች እንዲያሉ ስራዎች ጥናቶች ነበረው በጣም በጣም በጣም በሚያስገርም ሁኔታ አብዛኞቹ የልሳን ንግግሮች ትርጉም ያላቸው በልዩ ልዩ አይነት ቋንቋዎች ላይ ሲታዩ ሚስጥር ያላቸውና ማለትም በትክክል በተለያዩ ሀገሮች የሚታወቁ ቃላት እንደነበሩ የተደረሰበት ሁኔታ አለ። ግን እሱ ብዙ ጥቅም የለም። አንተ በልሳን ማትናገር ከሆነ ግን ወይም አንቺ ቆንሽ መንፈስ ጌታ ኢየሱስን በማመን በመዳን ዳግም በመወለድ በመንፈስ ቅዱስ በመጠመቅ ይህን ጸጋ ብትቀበየው ብትቀበለው የበለጠ እንደ መጽሐፉ እንዳለው ሚስጥር ለእግዚአብሔር፣ ለሴጣን ሚስጥር፣ ለአይምሮ ሚስጥር። አይምሮ ሃይጃክ ይደረጋል፣ ይጠለፋል፣ ስሜት ይረብሻል፣ እውቀት ይጠለፋል። ይሄ ግን ለሴጣን ሚስጥር ነው፣ ለአንተ ሚስጥር ነው፣ ለአይምሮ ለአንተ እንኳን አይምሮ ሚስጥር ነው። ግን የረቀቀ ነገር፣ የተለቀ ነገር ለእግዚአብሔር ታወራለህ። ራስን የሚያንጽ ነገር፣ ከገባበት የሚያወጣ ነገር፣ ሊመጣብ ያለው ነገር የሚያፈርስ ነገር ታወራለህ። ቤተሰቦቼ በልሳን ጸልዩ፣ አብስታችሁ ጸልዩ። በልሳን ማጸልዩ ሰዎች ራሳችሁ እንዳትኮንኑ፣ በልሳን ጸልዩ፣ ጸልዩ፣ ጸልዩ። እግዚአብሔር በልሳን መጸለይ እንዲሰጣችሁ። ድካም የለበትም፣ ታላቅ ኃይል ይገለጥበታል። ይህን ኤክስፒሪየንሱን በደንብ ስለማቀውኑና የሚለው ነገር ይህን ነው። በልሳን መጸለይ በጣም በጣም በጣም ብዙ ጠቀሜታ ያለው እጅግ በጣም አስፈላጊ ነገር ነው። ሰማይን ይከፍታል፣ ጨለማውን ዓለም ሚስጥር ያፈራርሳል፣ የጠላትን ምክር ይገልጣል። በሌላ ቋንቋ በልሳን መጸለይ ማለት መንፈስ ቅዱስ በእናንተ ውስጥ ሲጸለይ ወይም ሲቃትት፣ የእግዚአብሔርን ፍቃድ ሲያረጋግጥ፣ የእግዚአብሔርን ፍቃድ ሲያውጅ፣ ሲያትም ማለት ነው። ለምን ሮሜ 8 26 27 ላይ በማይነገር መቃተት ይማልድልናል ተብሎ መንፈስ ቅዱስ በእኛ ውስጥ እንደሚጸልይ በመቃተት እንደሚጸልይ ይናገራል። ጳውሎስ በመንፈስ ጸለይ ያለው ይላል። እዚህ ላይ በመንፈስ መጸለይ በልሳን መጸለይ ማለት በአጭር ቋንቋ አለቅ፣ በመንፈስ መጸለይ ማለት በልሳን መጸለይ ነው። በአይምሮ መጸለይ ደግሞ እግዚአብሔር አመሰግናለሁ እያሉ መጸለይ ነው። በአይምሮ መጸለይ ማለት በአይምሮ መጸለይ ማለት በጣም ሲምፕል ፕሬየር ነው፣ ቀላል ጸሎት ወገኖቼ። በልሳን መጸለይ ግን ሚስጥር መጸለይ ነው። ስለዚህ እጅግ በጣም ትልቅ ኃይል፣ ትልቅ እግዚአብሔር ማዳን፣ ትልቅ እግዚአብሔር ክብር የሚገለጥበት ጸጋ የሚገለጥበት ጠላትም ስራ የሚፈርስበት ስለሆነ በዚህ ትልቅ ጸጋ እንድጠቀሙ፣ አብዝታችሁ እንድትጠቀሙ አበረታታችኋለሁ። ይህን የምላቸው ጸጋና ሰላም ከሁላችሁ ጋር ይሁን። አምናለሁ በዚህ ጉዳይ በተጨማሪ በሰፊ ዝግጅት ሌላ ሰፊ ትምህርት ማስተማር እንዳለብኝ ወይም ከሌሎች አገልጋዮች ጋር ሆነን በሰፊው መግለጥ እንዳለብኝ አምናለሁ። መጣለሁ በሰፊው በዚህ ጉዳይ ላይ ደግሜ ማውራት ፈልጋለሁ። አምናለሁ ይህን ሰሙን ብዙ ጥያቄ እንደምታነሱ ተስፋ አድርጋለሁ። ኮሜንት ላይ አሁን ማሳባችሁን ጥያቄያችሁን ማስፈር ትችላላችሁ። ወዳችኋለሁ ቤተሰቦቼ፣ አክብራችኋለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ኢየሱስ ሊመጣ ዘመኑ ቀርቧል። ሲያልገባችሁን ሳግቡ ጌታ ኢየሱስ ብቸኛ መዳኛ መንገዱን አውቃችሁ ለኢየሱስ ህይወታችሁን አሳልፋችሁ ስጦ በደሙ የአጢአታችሁን ይቅርታ ተቀበሉ። አለበለዚያ መዳን የለም። ከፊታችን ከባድ ቀኖች አሉ፣ ማይታልፉ ቀኖች አሉ፣ ባልተፈጠርኩ የሚያሰኙ ቀኖች አሉ። ወደዛ እንዳታልፉ በእውነት ለጌታ ቀን ትዘጋጁ ደግሜ አሳስባለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ሻሎም። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1ሺ 46 31 29 65 8። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ